ቤተሰብ ስኡኑ ካብ ኩሉ ነብሩ ብሓደ ነብሮም እዮም ሰላም ሰላም ጤና ይስጥልኝ። ውድና የተከበራችሁ የብሬክስ ሀበሻዊ የፌስቡክና የዩቲውብ ቻናል ተከታታዮች እንደምናላችሁ በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ብዙ ትዝት ይበልኝ። ሁሉ ሰላም፣ ሁሉ መልካም ነው እኔ ያለው እግዚአብሔር የተመሰገነ ይሁን። ዛሬም እንደተለመደው ከኮረም ከተማ አልፈን ሕጉምርዳ ወደሚባለው ሐሸንጋ አካባቢ ነው ይሄን ያለ ነው ማለት ነው። ወደዚህ ቦታ እየሄድኩ ያለሁበት ምክንያት አንዲት እናት ደውለው፣ ባክ ልጄ ጠፍቶብኝ በጣም ስቃይ ላይ ነን፣ ቤተሰብ ሁሉ ሲያለቅስ ውሎ ሲያለቅስ ነው የሚያድረው። እባክ ለሌሎች ሰዎች ሁሉ ልጆቻቸው እንደምታፈላልግላቸው፣ ለእኔም እባክ ልጄን አፈላልግልኝ፣ ስለ ወላድ ብለህ ብለው አማጽ ነውኝ። በጣም እያለቀሱ ነው የደወሉልኝ። ና ወደዛ ቦታ ነው እየሄድኩ ያለሁት ማለት ነው በዚሁ አጋጣሚ ግን ይሄ ቃላይ ሐሸንገ ይባላል። በትግራይ ክልል ውስጥ ከሚገኙ ሐይቆች ትልቁ ሐይቅ ሐሸንገ ይባላል። ኮረም ከተማ አለፍ ብሎ ነው የሚገኘው። ይህ ሐይቅ እንግዲህ በጣም ደስ የሚል አረንጓዴ የሆነ ቦታ እጅግ በጣም ደስ የሚል ቦታ ነው ማለት ነው። ኢንተርኔት በአሁኑ ሰዓት ኢትዮጵያ ዝግ ነው ያለው ብዙ የተሰሩ ቪዲዮዎች አሉ። ቪዲዮዎቹን እንኳን መልቀቅ አልቻልኩም ማለት ነው። ብዙ የተለያያችሁ ሰዎች ደግሞ ከየቦታው ትደውሉኛላችሁ። ኢንተርኔት ዝግ በመሆን ግን የተሰሩ ቪዲዮዎች ራሱ መልቀቅ አልቻልኩም ማለት ነው። ስለዚህ በትዕግስት እንድትጠብቁኝ ጋብዛችኋለው። ተከታተሉን። ከዛ በፊት ግን ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። እንዲሁም ቪዲዮውን ላይክ ሼር በማድረግ ደግሞ መልካም አጋርነታችሁን መግለጽ ትችላላችሁ ማለት ነው። ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ተከታተሉ አይስ ትልኝ ውድና የተከበራችሁ በመላው ዓለም ላይ የምትኖሩ የብሬክስ ሀበሻዊ የፌስቡክና የዩቲዩብ ቻናል ተከታታዮች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ብዝት ዝት ይበል። በመጀመሪያ ይህንን ቪዲዮ እየተመለከታችሁ ያላችሁ ኢትዮጵያውያን እህት ወንድሞቼ እንዲሁም ኤርትራውያን እህት ወንድሞች በሙሉ ይህንን ቪዲዮ ሼር በማድረግ ትተባበሩን ዘንድ ሙስሊሙ በአላህ ክርስቲያኑ ደግሞ በእግዚአብሔር ስም ማጸናችኋለሁ ማለት ነው። ከዚሁ በመቀጠል አሁን ያለሁበት ቦታ ከወረም ከምትባል ከተማ አለፍ ብሎ ሐሸንጋ አካባቢ ነው ያለሁት ማለት ነው። ሕጉም ርዳ የሚባል አካባቢ ወደዚህ ቦታ የመጣሁበት ምክንያት ደግሞ እኚህ ፊት ለፊታችሁ የተቀመጡት እናት ልጃቸው ያው ኑሮን ለማሸነፍ ስደት ወጥቶ በወጣበት ስለቀረባቸው እያለቀሱ ባክ ልጄ ልጄን አፋልግልኝ በማለት ብዙ ጊዜ ደውለውልኝ ነበር። እኔም ስላልተመቻቸልኝ ገና ዛሬ እንግዲህ ፈጣሪ ፈቅዶት ተገናኝተናል ማለት ነው። ስላ ልጃቸው ያለው ሁኔታ ልጃቸው ማን እንደሚባል ስላለው ሁኔታ እርሳቸው ይናገራሉ ማለት ነው። እንግዲህ እዚ ቪዲዮ እዚ ትካተለኹም ኣብ መላ ዓለም ትነብሩ ትግርኛ ቋንቋ ትሰምዑ ደቅራያ ለ ተጋሩ ለኤርትራውያን ለኩልኩም እዚ ቪዲዮ እዚ ሼር ብምግባር ተሓዋወርና

እንግዲህ የስክሪኑ ላይ የምትመለከቱት ወጣት ነው። ስሙ አሊ መሐመድ ይባላል። የጠፋውም እንግዲህ ዘጠኝ አመቱ ወይም ስምንት አመቱ ይሆናል እያሉ ነው እኚህ እናት። እኚህ እናት እንግዲህ ቀን ከሌሊት እያለቀስኩ ነው ልጄን ለመፈለግ ያልጠየቅኩት ቦታ የለኝም፣ ያልጠየቁት ሰው የለኝም። ነገር ግን እስከ ዛሬ ላገኘው አልቻልኩም። ከሰባት አመት በፊት ነው አለ ብለውኝ ነበር፣ ነገር ግን የት እንዳለ አሁን አላውቅም ነው እያሉ ያሉት ማለት ነው። እንግዲህ ልጁ እንደነገርኳችሁ እስክሪኑ ላይ የምትመለከቱት ወጣት ነው። ምናልባት ይህንን ልጅ ያያችሁ ወይም ያለበትን የምታውቁ ካላችሁ ድረኦኹም ድሶምዖኹም ወይም ድንህወድ ትፈልጡ ሰው አተሃለኹም እስክሪኑ ላይ በተቀመጠ ስልክ ቁጥር ደውላችሁ ለእኚህ እናት ትነግሯቸው ዘንድ በፈጣሪ ስም ማጸናችኋለሁ ማለት ነው።

እንግዲህ ውድና የተከበራችሁ በመላው ዓለም ላይ ሆናችሁ ይህንን ቪዲዮ እየተመለከታችሁ የምትገኙ ኢትዮጵያውያን እህት ወንድሞቼ፣ እኚህ ፊት ለፊታችሁ በተቀመጡት ወላድ ስም ስለ እናት ስትሉ የእውነት የእናትን ጡት ጠብታችሁ ያደጋችሁ ከሆናችሁ ስለ ወላድ ስትሉ፣ ስለ አላህ ስትሉ፣ ስለ እግዚአብሔር ስትሉ፣ ስለ ፈጣሪ ስትሉ ማለት ነው ቪዲዮን ሼር በማድረግ እንባቸውን እናብስላቸው፣ ልጃቸውን እናፈላልግላቸው።

ብደስታት ነብር አይግበርክን ማለት እዩ ምስ ወድክን ያጋኔ ክን ፈጣሪ። እንግዲህ በጸሎቱን በዱዓም አግዟቸው። የሚገርማችሁ ሴት ልጅ ያለች ቤት ውስጥ የተኛች ማለት ነው። በወንድሟ ምክንያት፣ በጠፋ ወንድሟ ምክንያት የአእምሮ በሽተኛ ሆና ተኝታለች ቤት ውስጥ ማለት ነው። በጣም ነው የምታሳዝነው። እሷም ይሄ እንግዲህ በወንድሟ ምክንያት ነው። ወንድሟ ስለጠፋ ወንድሟ እናፈላልጋጣ ወንድሟ ስለሌለ ወንድሟ ስላላገኘችው የአእምሮ በሽተኛ ሆና አቤት ውስጥ ተኝታለች ማለት ነው። እንግዲህ አላህ ይርዳችሁ፣ እግዚአብሔር ይርዳችሁ። እርሱ የሚሳነው የለም። ከልጆት ጋር ፈጣሪ እንዲያገናኙት ምኞታችን ነው።